አሁን ሪል ስቴት መሬት ገዝቻ ሪል ስቴት ውስጥ ይኸው። ከፈለጋችሁ ያ ዜዶ ዜዶ፣ ከአምስት ደቂቃ በኋላ ነኝ። ከአምስት ቅጥቀጣ ላይ ነኝ። ቅጥቅጣ ላይ ነኝ። አብረን እንቀጥቅጥ። የኔ ጉዳይ ይለያል። የኔ ጉዳይ የአንቺ ዘመዶች አሉ፣ እነሱን እቀጠቅጣለሁ። እነማናቸው ንገርኝ። ወያኔ ልቀጠቅጥ ነው። ወያኔ ልቀጠቅጥ ነው። ምክንያቱም ወያኔ

ይች ብርጅ ስቶን እዚ ትፈዛለች፣ ፈዛዛ አንቺ ሴትዮ ልቀጥቀጣቸው። ውጭ ልቀጠቅጥ ነው። ምክንያቱም የበሰበሰች አሮጊት ሴትዮ የበሰበሰች አለች ብላ በፓፍሎት የትግራይ ሕዝብ ያስበላች

ዓመትም አይሞላም። እሱ ችግር የለውም። አንድ የሆነ አንድ አረቄ ስትለቂባት ትረሷለች። እሱ ችግር የለም። አረቄ ለሱ አረቄ ብቻ በቃ አንድ ታሰቢያታለች ትለቋለች። አለቀ። በአንድ የሆነ እዚህ ስታደርጊላት፣ እንዲህ ስታደርጊላት ኪውን ሊያን፣ ይቺ በስመ አብ የትግራይን ሕዝብ ያስጨረሰች በፓትሎ ኮና ዶሮ ድሮ ማለት ነው ማናት? ለምናት? እሱማ እኔ ጠራሻት ያሆኗ ማለት ነው። ፓትሎክ ላይ ሆና ወያኔ የላካት ፓትሎክ ላይ ሆና አማራን፣ ኦሮሞን ድምጿን ቀየራ ስታስጨፈጭፍና ስትሳደብ የነበረ ለትግራይ ህዝብ መሞት መጠቃ አንደኛው እሷና ባሏ ናቸው። ራሱ ወያኔ ያባረራቸው በመጨረሻ ወያኔ ሁለቱም ተቀርሸኝ ታሪክ ሰደበቻትማ። እኔ ራሱ ለጂጂ ትሄድባታለሁ

ምንድን ነው ከሞኒካ ጋ ያላችሁ ግን? ፓልቶክ ላይ ፓልቶክ ያ ፓልቶክ ፓልቶክ ፓልቶክ ላይ ሆና ድምጽ ሽኮ ነው። አሁን እኮ እንደዚህ እኮ ያቃጠለሽ እኮ። አንቺ እርጉዝ አይጥ አንቺ በርሜል፣ ያ አሁን እዚህ ጋር መተሽ እዚህ ጋራ። እኔ እኮ እኔ ምን አቅልሻለሁ? ያልተወለድኩ እዚያን ጊዜ፣ እግዚአብሔር ምስክር፣ እናቴ እኮ ናት ይቺ ሴትዮ። እኔ እኮ ፓልቶክ አላውቅም። እኔ እዛ ሰዓት ሰራተኛና ተማሪ ነኝ። እሷና ባሏ ዝፍዝፍ ሀሸሻሞች፣ ሁለት ሀሸሻሞች የእሱ አባቱ ፕሮፌሰር ናቸው። ለምን እንዳባረሩት ታውቃላችሁ? ሀሸሽ ሲያጨስ ሀሸሻም። ወረቀት እኮ የለውም። ከእንትን እኮ አይወጣም። ከሲዲን እኮ አይወጣም። አንቺ ሄደን የምታክይ ሴትዮው ወፍራም ሴትዮው፣ እንዲህ ደግሞ ዛሬ ዛሬ ዝፍ ዝፍ ያው ቆይታለች። ቀይይ እግዚአብሔርን ላስቃችሁ። ዜዶ በእግዚአብሔር፣ ቆይ፣ ዞር በይ። ቆይ፣ መጣው። ቆይ ባክን፣ ቅጥቀጣ ላይ ነኝ። ሂድ፣ ምን እዚህ ወሬ ያበዛል። ቆይ፣ ቅጥቀጣ ላይ ነኝ። ዞር በሉኝ፣ ቅጥቀጣ ላይ ነኝ።

ቆይ ዘይድስ ሙትልሽ። ቆይ ዘይድ ስቀበር ቆይ ቆይ ስቀበር ቆይ። አንድ ጊዜ አውጣትና ገዛ ገዛ ጣስ። ቆይ አንዴ፣ ይኸውላችሁ እንደ ልጆቹ አልትሆን ማለት ነው። ቆዩት፣ ቆይ ኮሜንትን አጥፉት። ቆይ ኮሜንት ላጥፋላችሁ። ቆይ ቆይ ከዛ ምን አባቱ ኮሜንት አጥፍቻለሁ። አይደለም እንዴ ኮሜንት ምንድነው? እኔ ማንን ሆና ማንን መሆን አምሮች ነው? ግን ሆድሽ አሁን እንደኔ አንቺ ቦርኮ ሆድሽ ምን ይመስላል? አሁን በአንቺ ቤት እንግዲህ ምን እየወንሽን ያለሹ ቋድ ጊዜ ይሁት ሆዷን ከፍታ እኮ ነው። አሁን በእሷ ቤት ፍራይ ያ ቤቢ ገርል አንቺ ቆርቆ እንዳሮጌት የዲ አፍሪክ ሻርሙጣ የዩኒቲ ኮሌጅ ውሽማ ባልና ሚስት ያጣላሽ፣ አንቺ የሻዕቢያ ገረድ፣ አንቺ ሀሽሻም ልጆችሽን የተቀማሽ ልጆችሽን ተቀምተሽ ተቀም የሱዲን መንግስት ኮን ያሳደገ እንጂ የሱዲን መንግስት እኮ ነው ልጆችሽን ያሳደገው። አንቺ ሀሽሻም እስቲ ወንድ ኮናችሁ ከልጆቹ ጋር አሳዩ። እኔ ሶሻል ወርክ ነው የምሰራው። ሀሽሾ ሀሽሾ አንቺ እኮ እዚህ አገር ስላለችው እኮ ሴትዮ እኮ አንድ ትግሬ ብሯን በላት እናቀታልን ብለሽ እኮ ያወራሻት እኮ ነው። ላውጣለሽ እንዴ ስሟን የምትጠሪያት? እዚ አሮጊቷ ማለት ነው ያንቺ ቢጤ አሮጊት፣ ጠረንገሉ አሮጊት ቶሚ። እኔ አልጫወትም አትላኩልኝ አልኳቸው። አልጫወትም ቅጥቀጣ ላይ ዛሬ። ምን ነው ግን እናንተ እንደዚህ ያደረጋችሁ ጋይስ? አንድ ጊዜሽ፣ ቆይ መጣ ሄዱባት፣ ሄዱባት፣ እቺ ሻቢያ ሄዱባት፣ ባንዳ። ተደብቀሽ ምትወጪ፣ ተደብቀሽ ምትገቢ፣ የዛሬ 15 ዓመት ፎቶ ምትለጥፊ ሆድሽን የከፈትሽ ምን ለመሆን ያ ዝፍዝፍ ባልሽ እግሩን እያነከሰ ገራጅ ውስጥ የሚያዋራን ባል እናቋልን እኮ ባልሽ ቁጭም ብሎ የምትቀርጭው እኛ እኮ ቆሞ አይተነዋል። እያወረኑ ግሩፕ ውስጥ ፓንቱ የወለቀው ማለት ነው በግሩፕ እያወራን በእናትሽ አንቺ ሴትዮ ታ እያወራን በግሩፕ ንቱ ወለቀ። እግዚአብሔር ምስክሬ ነው። አንድ ቀን ማለት ነው አንድ ካናዳ የምትኖር አንድ እህት አለችን እና ሴትዮ ተይኝ ልቀጥቅጥበት ሚሻለ ካናዳ የምትኖር ዜዶ ረፊ ረፊ ረፉ፣ እናንተ እረፉ ላውራበት ዜዶ በመድኃኒዓለም ረፊ ሰካራ ረፊ ልቀቅ። ይኸውላችሁ ጋ አይስወር ረፊ ረፊ ዜዶ፣ እኔ ልቀጠቅጣት ነው። አይስወር እቀጠቅጣታለሁ። ኮሜንት ቤት አለ፣ ሄዱበት። ይቺ አሁን ቅብጫ። ዜዶ ረፊ ዜዱ ዶላ ሶራ ማለች። ጋይስ ያዟት! ሴትዮ አንቺ ሴት ሀገረድ አንቺ ዝፍዝፍ ይህን ምታኪ ሴት እዮ! ይህን ምታኪ ሴት እዮ! አሁን በአንቺ ቤት እንዲህ ያልሽው ሆድሽን ማሳየትሽ ነው። እንዲህ ብለሽ ይሄ ዝፍዝፍ ባለሽ ይሄ ሀሺሻም ባለሽ አላስገባትም። እንዲህ አላስገባትም፣ አላስገባትም ይሄ ሀሺሻም ባለሽ አንቺ ምን የሻቢያ ቅምጥ ናት ይኸውላችሁ በግስት መጣች ይሄ የሻቢያ አንቺ ሌባ አንቺ ሌባ የሊቢያን ገንዘብ የዘረፍሽ ሊቢያ አንድ ተጋሩ ተጋሩ እግዚአብሔር ምስክር ነው ሊቢያ ላይ አንድ ተጋሩ አረቦች ምንድን ነው እነዚህ ሊቢያ ላይ የሚይዙት ማፊያዎች የሉም እነሱ ይዘዋታል የታር 28 ሺ ዶላር አንቺ ሰብለ ከካናዳ ሰብለ ለምንድን ነው የተጣላሹ እስቲ ተናገሬ ካናዳ ካለችው ሰብለ ጋራ ለምንድን ነው የተጣላሹ ያቺ ምርጥ ሴት ጋራ ሌባ ስለሆንሽ ውሸታም ትግሬ ስላሉ ተጋሩ ስላሉ ያ ተጋሩ ነ ብለሽ ምን ነበር ስለ አሁን አንቺ እዚህ ጋር መጥተሽ እንዲህ እምትይው ማለት ነው። ትግረኛ ምን ነበር ያልሽው? የጦርነቱ ጊዜኛ ተሰብስበን ግሩፕ ውስጥ ስናለቅስ ምን አባሽ ነበር ያልሽው? ይበላቸው አባቴን የገደሉት ወያኔዎች ናቸው አላሽ። ወያኔ ለገደለው ወያኔ ለገደለው አንቺ የትግራይ ሕዝብ ላይ ደ የፈረድሽው ምንድን ያልች ሰብለ ካናዳ ናው ይ ሚ ጋ ኖት ተጋሩ እኛ ዛሬ እኛ ዛሬ ሺህ ጊዜ የፖለቲካ ልዩነት ቢኖረን ተጋሩን የሚባለውን ከወያኔ ጋር እኛ ወያኔ ነው ብትሉ እኛ ግን አይደላችሁም ነው የምንለው። ከህዝብ ጋር ያንን መልካም ህዝብ ማንም የሚነካሰው የለም። ማንም እንዳንቺ ያለውን ግን ቅምጥ ግን አንቺ ልምዶ ስሙ አጠርች ከካና ሰብለ ካናዳ ጋር እስ ተሳፈጭ ሪኮርድ ያንቺንም የባልሽንም ፓትሎክ ላይ የነበራችሁን በሙሉ እኮ ጉርጉር አውጥታ እኮ እኔ ላፕቶፔ ላይ አለ። የሰጠች የካድሹ ማለት ነው የካድሹ የዛኔ ወያኔን የትግራይን ህዝብ ስትሳደቢ ፓትሎክ ላይ ሆነሽ ስትሳደብ እንደ አንቺና እንደ ባልሽ የኦሮሞ አክቲቪስት እንኳን ወያኔ ላይ አልሰራም። የኦሮሞ ተቃዋሚ ወያኔ ላይ አልሰራም። የአማራ ተቃዋሚ ወያኔ ላይ አልሰራም። አሁን ዛሬ በእናቴ እኔ ትግሬ ነኝ፣ በአባቴ ወያኔ ሻቢያ ነኝ። አባቴን የገደለው ሌባ አባት ስለነበረሽ፣ ወያኔ ቅርጥም አድርጎ የገደለው አባትሽን። ምክንያቱም ሌባ ስለነበረ፣ ባንዳ ስለነበረ፣ ሻቢያ ስለነበረ፣ አገር ሊሸጥ ስለነበረ ወያኔ ገደለው። ሌሎች አንቺ ፖለቲካ ዲፈረንት እኮ ስለማታቂ ነው። አሁንም ኢትዮጵያን በሚሸጥ ያንችም አባት ሆነ ያንችም እናት ይቀነቀስ። በዛ ሰዓት ወያኔ አንጠልጥሎ አባትሽ መሰር ቤት ያደረገው ወያኔ ስለነበረ ነው። እኔ እናንቺ ግንኙነታችን አንድና አንድ ፖለቲካ ነው። ስለዚህ በፖለቲካው ከመጣሽ በፖለቲካ ነው። እናንቺ ምን እስከነ ባልሽ ምን ከታከተው ምን ከታከተው ማለት ነው። አንቺ ሌባ የኢትዮጵያ መንግስት ልታጭበረብሪ እስከነባለሽ ዛ ወያኔ ልታጭበረብሪ ማለት ነው። ኢህአዴግ በሚገዛበት ጊዜ ያ ባልሽ ከስዊድን ተልኮ ከጋዜጠኞቹ ጋር አሁን ቅጥል እንደዚህ ግብግብ ባርጎች በየቀን ምሰር ሚስጥርሽን ዝርግፍ ስላደረኩት ነው። ተጋሮች ደግሞ አያውቁሽም። ምክንያቱም አሁን የሚያውቁበት ጊዜ አይደለም። የሚያውቁበት ጊዜ አይደለም። እኔ ያልኩት ሰብለ ካናዳ ነው። እናትሽን ልንፋት ሰብለ ካናዳ ሰብለ ካናዳ ማለት ደግሞ ሰብለ ዩቱበሩ አይደለችም። ሰብለ ካናዳ ጀግና፣ ምርጥ ሴት አለች። ምርጥ ሴት የእናት ላንቋ ይዘጋ። አንተ ደግሞ አሳ ብለህ ሄድ ነው። ኖ ኖ፣ ኢትስ ፖለቲክስ፣ ኢትስ ፖለቲክስ። ያ ጉድሽን ዘርዝረው ስላወጡ እስከ ዛሬ አንቺ እኔ እኮ ዘረኝነትን አላቅም እኔ ወለጌ ነኝ እያልሽ ነበር ስትክጅ ነበረው ፓትሎክ ላይ ሆነሽ ወያኔና የትግራይን ሕዝብ ስትቀጠቅጭ የነበረው ዩ አር ዩ አር ለትግራይ ሕዝብ ለኦሮሞ፣ ለአማራ አይደለም፣ ለትግራይ ሕዝብ መቀጥቀጥ አንደኛ ተጠያቂ አንቺና ማናችሁ ባልሽ፣ ያ ሱሪ የወለቀው ባልሽ።